ክሽ በክሽ ተረጋጊ፣ መስቃሽል። ዝም በይና ከፊሊ ብዬሻለ። ያ ቤት ዝጋ። ሁለተኛ እንደዚህ እንዳትናገራት። በደንብ ስምሉ። አንተ አውሬ፣ ምንም የማውጣውና የምፈራው ነገር የለም። ምን ድረስ ነው? እንዴት እንዴት ነው የምትናገረ? አንቺ ቆይ፣ ማነው እንደዚህ የልብልብ የሰጠሽ? በያ ነገር ምንም የማላመጣ ነው እንደሚመስልሽ ምንም እንደማታመጣ ነው የምነግርህ። ካብኩት ያልከው ነገር በሙሉ አንድ በአንድ ሲፈርስ ታየዋለ። ዝም ብለሽ አትቀባጥሪ። እሱን አብረን እናየዋለን። አይሻልም? እባክሽን፣ የሚቻ ዙርሽ አርቆች ነ። እባክሽ ዝናይ። ለምንድን ነው ወደ ሳል ምዞረ? አያቤት። ለማንኛውም ምንም አታመጣም። ምንም በደንብ ምንም እንደሚፈጠር አብረን እናያለን። አዎ ልክ ነህ። አቶ ያፊት እንዳይረፍድብህ ወደ ስራ ሂድ። እኔና እናቴ ቁርሳችን ንላና ወተን ገዛዝተን የምመጣው ነገር አለ። አረ ክፍል መቶ አስራ አንድ ተለቀቀ። በሚያሳዝን ሁኔታ ናታን እህቱን መታሰር ወይዘሮ ሉሊት ነገረችው። እሱም በድንጋጤ አሰበ። ሰላም ጤና ይስጠለን ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ክፍል መቶ አስር ላይ ስንመለስ ማን ነው አቤልን? ፂን ታስፈታታለህ፣ ሂደህ ቃልህን ትሰጣለህ በማለት ነበረ ሲጠይቀው የነበረው። በጣም እያሰበና እየተጨናነቀ ነበር የነበረው፣ ያፌት ማለት ነው። በዚህም እሱ ለሰዎቹ አስቦ ተጨንቆ ሳይሆን ፂ እህቱ ነች። ናታንም ወንድሙ ነው። ናታንም እስር ቤት ተቀምጧል። እሱ ግን በመታሰሩ ምንም አልመሰለው። ፂን ግን በጣም ይወዳታል። አንድ ብቸኛ እህቴ ነች ብሎ ካስታወሳችሁ ክፍል ስንት ላይ ፓርት ስንት እንዳለ እናቅ ለማለት ነው እና እና እኔ እንትኑ ጋ ናታን ወንድሙ እንዳልነበረ ነበር ውጤቱ የመጣው። በፊት ግን ወንድሙ እንደነበረም ነበር። ሁለተኛ ሰንትኑ ለኪ የዲኤንኤ ውጤቱን ቀይሮት ነው የመጣው ማለት ነው። ይሄን ሁሉም እንግዲህ ኤፍዬ አታውቅም ማለት ነው። ደስ ብሏት ነበረ ከዶክተሩ ጋር ስትነግረው የነበረው ማለት ነው። እንግዲህ ወደ ክፍል መቶ አስራ አንድ ስንመጣ ወይዘሮ ሉሊት ቤቱ እንግዲህ የኔ ቢሆን እያለች ዘና ፈታ እያለች እራሷን እያዝናናች ነው እያለችው፣ ብቻዋን እያወራች ከነጫማዋ ከፍራሹ ካልጋዋ ላይ ተኝታ ስትጨፍር ነበረ። ተኝታ ግቡ ያለ እንቅልፍ ወስዷት፣ በድንገት ደግሞ ማነች ቤዚ ትመጣባታለች። ቤቱ የኔ በሆነ የራስ ቤት እንዴት ደስ ይላል፣ ይሄኔ መሰለኝ ያለች። እሷ ገንዘብ ነው የምትወደውና በጣም ራሷን በቃ በመስታወት እያየች ራሷን ዘና ፈታ እያለች ነበረ። ከዛ በመሀል ስጨፍር ቆይታ እንቅልፍም ወሰዳት። እንቅልፍ እንደወሰዳት ከድንገት ቤዚ ትመጣለች። ቤዚ መታ ስትቀሰቅሳት ምን ብትላት ልትሰማ አልቻለችም ማለት ነው። ድፍረቷ ራሱ እስከ ጫማ ነው የተኛችበት አልጋው ላይ ማለት ነው። እሷ ግን አማት ነው ጤነኛት በማለት ቤዚ ስትቀሰቅሳት ልትሰማ ፈቃደኛ አይደለችም። እንደዚህ አጋጣሚ እንግዲህ ሉሊት ከድንገት ትነቃለች። ስትነቃ ቤዚ ትመጣባት አለ ቤዚ እንግዲህ ቤዚ እንደት እንዴት መጣሽ? እንዴት እዛው አልቆየሽም በማለት ነበረ ስትላት የነበረው የድንጋጤዋን ማለት ነው። የምትመጣል መሰላት ቤቱ እንግዲህ እራሷ ተረክበው ራሷ ዘናፈታ ያለችበት ነበረ። በመምጣቷ ግን ከፍቷታል። እሷም እየድንጋጤዋን ቤዚ እንደ እንዴት መጣሽ በማለት ደጋግማ ጠይቃ ደንግጣ ያምሻል እያለችን ራሷ ቤዚም ደንግጣለች ማለት ነው የዚህ ሉሊትም ያው ከነጫማው ነው አልጋ ላይ ወጣ ዘና ፈታ ብላ የተኛቸው ነበርና ስተነስታ፣ ስደነግጥ በቃ እምትፈሪ ከሆነ ከኔ ጋራ እንተሽ መተኛ ትቻያለሽ ወይም አብሬሽ እተኛለሁ እያለች ነበረ ስትነግራት የነበረው። ሉሊትም ወደ ራሷ ክላስ ነው ውጭ ላይ ብላ እንገትታ ስታስወጣት ነበር። ወጥታ ወደ ክላሷ እኔ የሄደችው። ሉሊትም ደግሞ ዛሬ ማለት ነው ተመልሳ መጣ። እኔ እኮ ከፈራሽ አብሬሽ ሆናለሁ ስትላት ያምሻል ስትላት ተነስታ ሄዳለች ማለት ነው። ወደ ዳያራ እናት ስንሄድ የዳያራ እንግዲህ ዳያሪያ እራሷን በስኪን እንደማጥፋት ብላ እናቷን ለማስፈራራት ገብታ ነበረ። ነገር ግን ዳያራ እናቲቱን በጣም እንደማታደርገው ስለምታውቅ አድርጊው በማለት ስትለምናት፣ የእኔ ናታን የእኔ ናታንን እባክሽን እማዬ አስፈችው። ይቅርታ ለምንድን ነው ስትላት፣ ሁሉንም ነገር ነገረቻት። እኔ ያንን የአባቴን አባቴን እየገደልሽ አንቺ ስለሆንሽ እንደዚህ ስትሉ ከወንድሜ ጋር አንድ ቀን ስታወሩ ስለሰማሁኝ በዛ ነው የተቆጣሁት እና ያኮረፍኩት በማለት ነበረ የነገረቻት። እሷም ግን ይሄንን ስትላት እየስህን የወንድምሽን ወሬ ይዘሽ ነው አይደለ፣ እንደዚህ የምትይው ስትላት፣ እሱ አይደለም የነገረኝ እኔ ራሴ ነኝ በጆሮዬ የሰማሁሽ ስትላል ነበረ የምትነግራት መስሏት ነግራት ነበረ። ነገር ግን እናትየዋ በጣም ጨካኝና እንትን ስለሆነ ልነግራት ማነው እንትን ልትላት አልቻለኝም አለ። የአንቺ ናታን ደሞ ከየት መጥቶ ነው የአንቺ ናታን የሚሆነው? እሱን አላስፈታም። ሌላ አስቶኝ ነው እማዬ፣ ይቅርታ እያለች ስለምናትን ስኪን አንስታ እራሴን እንትን ካላልሽን ስትላት፣ አድርጌዋ ብላ እናትየዋም ትታት ትሄዳለች፣ እንደማታደርገው ስላወቀች ነገር ግን በር ላይ ሆና ስታያትም ነበረ። እሷ ግን ራሷን አልጎዳችም። ወደ ቤኒ ጋር ስንመጣ ደግሞ ቤኒና ዳጊ በጣም ዳጊ ስለ እናቱ እያሰበ ለማን ነው ለይፍራታ ነው አዳልታ የምትወደው በማለት ራሱን ጥያቄ ውስጥ ሲከት ቤኒም ደግሞ ምናፍቃ ነው አይደለም ምን እውነት ነው እያለ ሲለው ነበረ። የስግሴ አዎ ሲለው ነበረ። አንተ ስለምንድን ነው ሲል ሁሉንም ነገር ስላልሰማ ነገረው፣ ፂ እስር ቤት ገብታለች፣ ምክንያቱም አቤልን ወቅተዋለች በማለት ሲነግረው እሱም ይደነግጥና፣ እንዴ ልጅቷ የነገረችኝ እውነት ነው ማለት ነው እያለ ነበር። ምንድን ነው የምታወራው ሲል፣ ምንም ምንም ማለና ደነገጠ። አቤልም አለ ማን ነው ዳጊ? ምክንያቱም ሚስጥር ይሄ ሶስታቸው ሚስጥር ስለነበረ ማን ነው ወንድሞ እንዳቅ አልፈለገም። ግን አይ ምንም አይደለ፣ ብሎ ትቶት ይሄዳል ማለት ነው። በዚህ አጋጣሚ እንግዲህ እቤኒም ተነስቶ ይወጣል። ሲወጣ እንግዲህ ፈጣሪውን እየተማጸነ አምላኬ እባክ እያለ ጽጋ የተገናኙበትን ቦታ እያስታወሰ እራሱን እንትን እያለ እንግዲህ አቃቢው ይመስለኛል ደውሎለት፣ በጣም ደስ ብሎታል። እንዴት በስንት ፍጥነት እንዴት መጣችው? ሲል እንግዲህ ለሁሉም ነገር ይህን ያክል ካልኩ ይበቃሃል መተህ ሁሉንም ነገር እንትን ትላለህ በማለት ነበረ ያስረዳው ማለት ነው። እሱም እሺ ብሎ እንግዲህ እነ ገጧት እመጣለሁ አምስቷል በማለት ነበረ እንግዲህ ይሄ ሄደው ማለት ነው። እንግዲህ ወደ ሉሏ ጋ ስንሄድ ሉሊት እንግዲህ በጣም ቢዚ ሆና ነው የዋለችው ማለት ነው። ምክንያቱም ምግብ በመስራት እኔ ዛሬ እሷ እንትን በጣም ሲያስቀኝ ሲያዝናናኝ ነው የዋለ። እውነት ራሴን ፈታ ነው ያደረኩት ማለት ነው። እንግዲህ እየሰራች ምግብ እየሰራች ምክንያቱም ምንድን ነው አንቺ፣ ባት በሊ እኔ ስንት የሚ ራቢት የራባቸው ሰዎች አሉ፣ ለነሱ ወስቻን አበላለው ብላ ሽንኩርቱን እንግዲህ እንደ እንጨት ስትፈልጠው ነበረ የነበረው ማለት ነው። እዛ ፓርት ላይ ብቻዬን ነው የሳቅኩት ማለት ነው። በእውነት በጣም ነው የገረመችኝ ና እንግዲህ ሽንኩርቱን እንዳያቸውት እንዴት እንደምትከተፈው ማለት ነው በጣም ዘና ያደረገኝ እዛ ፓርት ላይ ነው ማለት ነው አንቺ በቃ ልጠጭ ነው መጣችና እንግዲህ ቤዜ ስታይላት አንቺ ምግብ ልትሰሪ ብላ በምታይላት ጊዜ ደስቱን ከፍታ ስታየው ውሃ ሞልታ ነው ውሃውን ነው መጀመሪያ ያውቁላላችሁ ማለት ነው ከላይ እንግዲህ በሰሉንም ቲማቲሙንም አድርጋ ዘይቷንም ላይ ከላይ ጨማምራ ከፍታ ስታዩ ውሃ ሞልታበታለች። የዚህ ጊዜ ቤዚም በሳቅ ሞ በሳቅ በንዴት ነው እንጂ አምሻ ልጠጭ ነው ስትላት፣ እንዴ ይሄም መጠጣት አለ እንዴ በቃ ይሄማ ከሆነ እጠጣለሁ በማለት እጠጣለሁኝ፣ ለአንቺም እሰጥሻለሁኝ። እኔ እኮ አንቺ ምግብ ልሰሪ ስትላት፣ እንዴት ማልሰራ ነው በቃ ለአንቺም እሰጥሻለሁ ስትላት፣ እኔ እንደ አንቺ የሰራሽውን ትልጅ ስትላት ነበረ ገዛ ምግባን ማይታ ተታተ ፍብላ ተናዳ ተታተ ሄዳለኝ ማለት ነው። የዚ ሉሊሻ ራሷ ሰራርታ እንገደ አንቺ ባት ፈልጊ ስንት የራበው አለ፣ ስንት በዙ አጋጣሚ ለናታኔ የምነግረው ሚስጥር ስንት አለ በማለት ነበረ። ምግባን ተሸክማ ይሄደችው ሉሊታ ማለት ነው። ሉሊት ፓርቷ ላይ ነው የሚያስቀኝ፣ የጻማው ነገር ነው የምር እና እንግዲህ ምግቧን ሰራርታ ወደ ናታን ጋ እና ወደ የፂጋ ለመሄድ ያሰበችው ማለት ነው። ምግቧን ተሸክማ እንግዲህ እየሰራቸውን ፈላልጣ ሆነ ቆሳቁሳ ልበል፣ ፎቶ አልቀርም አልቀረም ከነዘ ይቷ ስትነሳ የሰራቸው ምግብ በጣም ልዩ ስለሆነ ተነስታ እንትን ስትል ነበረ። ያ ምግብም እንግዲህ ሰርታ ይዛ ወደ ማረሚያ ቤት ይዛ ሄዳለች። እዚህ ጋ እንግዲህ ይዛላት ስትሄድ፣ ጺም ደግሞ አንቺ ምግብ ሰርተሽ፣ አንቺ ለእኔ ምግብ ሰርተሽ፣ አንቺ ደግሞ መቼ ሰርተሽ እያለች ስታናነቃ ነበር። አንቺ ደግሞ ሁልጊዜ እንደዚህ የምትይው እኔ ለአንቺ አስቤ ነው ያመጣሁት ስትላ፣ ጺም እንግዲህ እየሳቀች አንቺም በማለት አንቺ መድኃኒት አድርገሽ መርዝ አድርገሽበት ነው ይዘሽ የመጭ ስትላል ነበር። ምክንያቱም እሷ የምታስበው ምክንያቱም ያኔ ሲንክ ላይ የጣለቻት ጊዜ ከሽንት ቤት ተጠቅማ ከሲኩ ላይ የምጣዩ ክፋቷን ያን ሁሉ ስለምታውቅ ምንም እንትን እንደማትላት እንደማትረዳን ነው ያየችው። እሷ ግን ያው እንግዲህ ሆዋ ቢልም፣ ሁለት ምግብ ሰርታ ነበረ ይዛ ሄደችው። አንቺ ራስሽ እብዩ በማለት ነበረ መልስ የሰጠቻት ማለት ነው። እሷም እንግዲህ እንደዚህ ካልሽ እበለዋለሁኝ እያለች ነበረ ወደ ናታንጋ የቀጠለችው ማለት ነው። ወደ ናታንጋ ስትሄድ እንግዲህ ናታንም እሷ ጋር እሱ ጋር ሄዳ እሱም እንግዲህ እንደተለመደው አንቺ ምግብ ሰርተሽ እያለ ነበር ሲስቅባት፣ እየነበረው ምክንያቱም እሷ ብዙ እያወራች ነበረ። አዎ እኔን ለእናንተ እንቅልፌን አጥቼ ነው በጧት ተነስቼ ስሰራ ያረፈርኩት እንቅልፍ በጣም ነው የደከመኝ፣ እያለች ነበረ። ስሰራ የነበረ ማለት ነው የመልስ ስሰጥ ነበረ። እሱም እየሳጋት ቀባጥሪ እያለ ነበረ፣ ናቱ የነገራት ማለት ነው። ይህዚህ ጊዜ አሱኖ ራስሽ እየንተን እያልሽ ብይ ሲላት እኔ እየቆጠቁ ራሴ በለዋለሁ። ቢካላችሁ ግን አንተም ጺም ብላ፣ ይሄንን ጺ መታሰሯን ግን ነገረችው። በጣም የሚያሳዝን ነው የእሷ ነገር። እንግዲህ ሰውም ሲሞት አንደኛ የምናገረው እኔ ነኝ በማለት ነው የተናገረችው ማለት ነው። እንግዲህ ይሄንን ስትለው እሱ ምን ነው የምትዩው እያለ እንግዲህ እሷም እሷም በቃ ህይላ ሲሄድ እንደዚህ ሆነ ያለችኝ በማለት ነበር መልስ እየሰጠችው። ጽ እንግዲህ ማረሚያ ቤት መሆኗን ቀድማ ለመናገርና እሱን ለማሳመም ነው እየሮጠኝ የምነግረው ስንት ነገር አለ ያለች ምግብ የሰራ ይመስላል እንግዲህ ይዛ የሄደችው ማለት ነው። ሶ አሁን ላይ እንግዲህ ደግሞ ወደነ ኤፉዬ ጋ ስንመጣ እንደዚህ ብላ ነው ያለቀው በእርግጥ ያው በእንትና ላስቀመጥኩትን በኦርደር እና ወደ ነ ኤፉ ጋር ስንመጣ ኤፉ እንግዲህ ማነው ስሙ ያፌት የኤፉን እናት ገኒን ወይዘሮ ገኒን እንደ ሰራተኛ ነው የምትሆኙ በማለት ነበረ እዛ ቤት ሲጨምራት መኪናው ውስጥ እንደነበረ፣ እሽ ብላ እሷም የልጇን ፊት ለማየት እናት ለልጇ የምከፍለው ይሄ ድራማ እወድጀዋለሁ። ምክንያቱም እናት ምንም እሷ የራባት እሷ የጠማት በቃ ለልጆቿ ያላት የምከፍለው መስዋዕትነት ያ ነው እንግዲህ እናትም እናት ነችና ነይ ቶሎ ገንዬ ከኛ ጋዜ በማለት ነበረ ኤፍ ምሳ እንዳቀረበች እሺ በቀን ካልሽኝ ምግቤን ላምጣ ብላ ይዛ የመጣችው ከጠረጴዛ ላይ ማለት ነው። ይሄን ይዛ ስትመጣ ቦታሽን ማወቅ አለብሽ በማለት እንግዲህ ያፌት ክብር የሌለው እንደዚህ ሲላት ነበርና ስጮባት ወይም ከኛ ትራፊ መብላት ነው ያለብሽ፣ እያለ ነበረ ሲላት የነበረው። እሷ ግን ይሄንን ስትል ደንግጣ ነው ዝም ያለችው። ግን ነገር ግን በስሜቱና እናቱን እናት እናት ነች። የዚህ ጊዜ ተነስታ እፊቱ ላይ ነው ውሃውን እየደፋችበት። ኤፉ ማለት ነው እናቴ ልትናገራት አልፈቅድልህም በማለት ነው እየተናገረችው። እሱም እንግዲህ ተፋጠው ሲጨቃጨቁ እናቲቱም በቃ ልጄ፣ እራስሽን ያምሻል ተይው፣ ተረጋጊ እያለ ስትላት አይ አሁንም ይህን በምትል ጊዜ ዝም በይ እያለ እያፌትም ጩኸቱን ሲለብ ሲከፍት ነበረ። የዚህ ጊዜ እንግዲህ እናትየዋም በቃ እያለች ልጇን ለማረጋጋት ብሞክርም፣ እሱ ግን በጥፊ ሊማታ እጁን ሲሰነዝር እጁን እናትየዋም ይዘዋለች ማለት ነው። እናት ለልጇ የምከፍለው ለልጇ ዝቅ ብላ ለልጇ የሚከፍለው እዚህጋ፣ እንግዲህ እናት የሁሉም እናቶች ቢሆኑ ለልጃቸው የሚከፍሉት መስዋዕትነት ነው። እና እንግዲህ ወይዘሮ ገኒን ታውቃላችሁ፣ ከነ ቤዚ ቤት ጀምራ ለእሷ ስትል እየከፈለች ዋጋ እድሜዋን ሁሉ እናትሽ ነይ ላለማለት እሷን እዛው እያየች ለመኖር ብዙ መስዋዕትነትን እየከፈለች እናት ነች ማለት ነው። እና እንደዛ አይነት እናቶች ለልጆቻቸው የሚያደርጉት እንትን ነው ማለት ነው። ወደ ቤዚ ፍቅረኛ ስንሄድ እንግዲህ የቤዚ ፍቅረኛ በአጥር ለማየት መጥቶ፣ ቤዚም ደግሞ ከላይ ከፎቁና እንደ እየተንጠለጠለ ሲያይ አሁን ምን አለ ብትረጅኝ እና ብታቂልኝ እያለ እሷን አይን አይን አይቶ ከበር ተመልሷል ማለት ነው። እንግዲህ እሷም አላየችውም። ያው ግን ነግራታለች ሉሊት ፍቅረኛሽ መጥቶ ነበረ። ምን ስትላት ውሽማሽ እያለች ልቧን ስታደርቀን ስትላት ነበር፣ መጥቶ ግን ቢዚ በጣም ያፈቅርሻል እያለች ሉሊት ስታወራን ነበር። መቅነሷዋን ይዛ ይችናት እያለች እንዳልተጫወተችበት ሁሉ እንደዛ ስትል ነበር ማለት ነው። እሱም እንግዲህ ሽስሟ እያያት በአጥር ላይ ተንጠልጥሎ ሲያያት እያው ታታየው ተመልሰው ሄዷል ማለት ነው። እኔ የፈራሁን ነበረ ማነች ስሟ ሉሊት ምግብ ዛ ስትወጣ በር ላይ ታያዋለች ብዬ ነበር። ነገር ግን አላየችውም ማለት ነው። እንግዲህ ናታን ቀጣይ ላይ ፓርት መቶ 12 ላይ ይሄን ነገር ሰምቶ እዛ ላይ ይጎዳል የሚለውን እና ያለን ማለት ነው። ለማንኛውም አይ ለነበረን ቆይታ እናመሰግናለን። ለቤቱ አዲስ ከሆናቸው ሰብስክራይብ፣ ላይክ እያረጋቸው የደወል ምልክቷን እየተጫናቸው ቤተሰብ ሆናቸው። አብራቸውኝ ስለነበራቸውም ስላዳመጣቸውኝ አመሰግናለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን። ባይ ባይ።